እናት ልልበይ ምኞትሽ ተሳካ ደርሷል። ልጆችሽ ምርቃት በረካ ለወግለማረጉ ቀናት ለቆጠረው የዛሬ ቢሻራ። አሰላም አሌይኩም ራህመቱላሂ በረካቱ። ሰላም ሰላም የቻናል የቤተሰቦች ሁላችሁም እንዴት ናችሁ? ሰላም ናችሁ? ሰላማችሁ ይብዛልኝ። ባላችሁበት ቦታ አላ ይጠብቃችሁ። እና ዛሬ ደግሞ በፉፉ እና በሶፊ ቪዲዮ መጥቼላቸዋለሁ ማለት ነው። ማሻላ ዛሬ በአዲስ ነገር መተውልናል ማለት ነው። ሶፊ ከስንት መከራ በኋላ ከስንት መታገዝ ግን፣ በጣም ትግስት አላቸው እውነት ለመናገር ሶፊ እና ፍዋድ ማለት ነው በጣም ትግስት አላቸው። ያ ትግስቱ ደግሞ አሁን በተስፋ በፀጋ እየመጣ ነው ይመስለኛል። እና አንዳንዴ ደግሞ ሰብር ማድረግ አላ ደሞ በብዙ ነገር ያበሽረናል ማለት ነው። ዋናው እሱ ነው። አሁን ይያው ለዚህ በቅተዋል። ብዙ መከራ አሳልፈዋል አብረው። ብዙ ሶፊ በተለይ ብዙ መከራ አሳልፋለች። ዛሬ ያው ለዚህ መብቃቷ በጣም ደስ ብሎኛል፣ እና በጣም ነው በቃ ዛሬ በጣም ነው ደስ ያለኝ። እውነት ከሆነ እንግዲህ ዛሬ ቬሎ እየገሱ ነው፣ ግን እሱ አልቀረበም እንዳያችሁት። አንድ በመሀል አዝና ነበር፣ አንዴ ቀረብኝ ምናምን ስትል ነበር፣ ግን መቶላታ እና ቬሎ አብረው ማየት ነበረባቸው፣ ግን እሷ አዘጋጅታለች የእሱንም የእሷንም እንግዲህ ሰርጋቸውን ደግሞ እንጠብቃለን። አሁን ቬሎ ነው ይመስለኛል። ሰርጋቸው ደግሞ እንጠብቃለን ተጋብታችሁ ብቅ እንድትሉ ማለት ነው እና ክፉ አይንካችሁ፣ ብዙ ነገር ያሳልፏችኋል። ከወዲህ ሰውን በመሀላችሁ አታስገቡ እና ሰው ነው ይሄ ሁሉ ያመጣው። ሰው አንዳንዴ ሰውን ያራርቃል። ስለዚህ ሰው በመሀል በቃ ማስገባት የለባችሁም እራሳችሁ ያለውን ነገር ተወያይታችሁ ራሳችሁ መፍታት አለባችሁ ነው የምለው። እኔ እንደራሴ ማለት ነው እና እናንተም ክፉ ነገር አላህ ከእናንተ ላይ ያርቅላችሁና አላህ አንድ ላይ ያግባባችሁ እና ጥሩ ትዳር የሚሆንላችሁ ሶፊም እንግዲህ መጀመሪያም ልቧ ተሰብሯል። ሁለተኛ መሰበር አልፈልግም እያለች ነው። ደግሞ አሁን ከፉ አድጋ ግን ጥሩ ሕይወት እንደምትኖር እኔ እንደራሴ ተስፋ አለኝ። ፍቅር እሱ በጣም ያፈቅራታል። አንቺ ብቻ ወዲህ ወዲህ ብለሽ እንዳትወላወ፣ እሱ ግን ከእሱ ጋር ከሆንሽ ያኔ ጥሩ ህይወት እንደምትኖሪ የእኔ እንደራሴ እርግጠኛ ይመስለኛል። እርግጠኛ ነኝ እንደ ራሴ ማለት ነው። እና እንደዛ ነው የምላችሁ ጋይዝ። እናንተ እስቲ ምን ትላላችሁ? ኮሜንት ላይ ጻፉ። እንደኔ ግን የእነሱ ማጋበት ያስደሰተው ሰው አለ። እኔ ግን በጣም ነው ደስ ያለኝ። እውነት ከሆነ እንዳይወሹም ብቻ በኋላ ደግሞ እንትን እየሰራን ነው እንዳይሉ። ምንድን ነው የሚባለው? ምንድን ነው የሚባለው? ይሄ ምንድን ነው? ወይኔ የጠፋብኝ። በኋላ ግን ማስታወቂያ እየሰራን ነው ማስታወቂያ ነው እንዳይሉን ብቻ ማለት ነው። ስለዚህ እውነት እውነቱን ተጋብታችሁ ሀቂቃ ሰርጉን ማየት እንፈልጋለን። የእናንተ ደስታ ደግሞ የእኛም ደስታ ነው። እኛም እናንተ ስትጨነቁ እኛም እንጨነቃለን ከእናንተ ጋር። ስለዚህ የእናንተን ደስታ እንፈልጋለን። የእናንተን ደስታ ማየት እንፈልጋለን። ሶፊ በተለይ ብዙ ጊዜ ልቧ ተሰብሯል። ብዙ ጊዜ ያኔ በጣም ትግስት ያላት ናት። ያ ትግስቱ ደግሞ ዛሬ በጸጋ እንዲሞላላት ተስፋ አለን ነው የምላችሁ ጋይስ። እንደዛ ነው። ዛሬ ማሻላ ማውራው ራስ ጠፍቶብኛል፣ ደስ ብሎኛል። በቃ ተውኝ እና ላይክ እያረጋችሁ እሺ፣ ላይክ አርጉ እስቲ፣ ላይክ ላይክ ላይክ አርጉ እስቲ፣ የሶፊን ሰርግ እንደዛ